ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምናላችሁ፣ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስባማ የጉበት በሽታን የሚጠቁሙ ቁልፍ የማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት በጣም ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስባማ የጉበት በሽታ ማለት ከመጠን ያለፈ ስብ በጉበት ውስጥ የሚከማችበትና ጉበት በትክክል የመስራት አቅሙን የሚያዛባበት ሁኔታ ነው። ታዲያ ሁለት ዋና ዋና የስባማ የጉበት በሽታ አይነቶች አሉ። የመጀመሪያው አልኮል ነክ ያልሆነ ስባማ የጉበት በሽታ ወይም ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ሲሆን ይህ በደካማ አመጋገብ፣ ከመጠን ባለፈ ውፍረት፣ እንዲሁም ደግሞ በኢንሱሊን ሬዚስታንስ እና በሌሎችም አማካኝነት የሚመጣ ነው። ሁለተኛ ደግሞ አልኮል ነክ የሆነ ስባማ የጉበት በሽታ ነው። አልኮሊክ ፋቲ ሊቨር ዲዚዝ የምንለው ይህ በከባድ የአልኮል መጠጥ አጠቃቀም ምክንያት የሚመጣ ስባማ የጉበት በሽታ ነው። ታዲያ በፍጹም ችላ ልትሏቸው የማይገቡ ዋና ዋና የስባማ የጉበት በሽታ የማስጠንቀቂያ ምልክቶችን ልንገራችሁ። አንደኛ፣ የማያቋርጥ ድካምና የሰውነት መዳከም ነው። ስባማ ጉበት የደም ስኳርን ወይም ደግሞ ግሉኮስን በተቀላጠፈ ሁኔታ የማከማቸትና የመልቀቅ አቅምን ይቀንሳል። ይህም የኃይል መጠንን እንዲቀንስ ያደርጋል። በተጨማሪም መርዛማ ንጥረ ነገሮች በደም ውስጥ ሊከማችሁም ይችላሉ። ይህም በትክክል ካረፋችሁ በኋላም ቢሆን ድካም፣ መልፈልፈስናም አጠቃላይ የሰውነት መዳከምን ያስከትላል። ሁለተኛ ያልታወቀ ክብደት መጨመር ወይም ደግሞ ክብደት ለመቀነስ መቸገር ነው። ጉበት በስብ ሜታቦሊዝም ውስጥ ትልቅ ሚና ይጫወታል። በስብ ሲጨናነቅ ስብን የማከማቸትና የማቃጠል ሂደትን በአግባቡ መቆጣጠር አይችልም። ይህ ደግሞ በተለይ በሆድ አካባቢ የስብ ክምችት፣ የሜታቦሊዝም መዘግየትና ያልታወቀ ክብደት መጨመርን ያስከትላል። ሶስተኛ በላይኛው ቀኝ የሆድ ክፍል ህመም ወይም ደግሞ ምቾት ማጣት ነው። ጉበት የሚገኘው በላይኛው ቀኝ የሆድ ክፍል ውስጥ ነው። በስብ ክምችት ምክንያት ሲያብጥ ወይም ደግሞ ሲቆጣ ከጎድን አጥንቶች በታች ደብዛዛ ህመም ወይም ደግሞ ግፊት ሊሰማ ይችላል። ብዙውን ጊዜ ከባድ ወይም የመሙላት ስሜት እንጂ የውጋት ህመም ተብሎ የማይገለጽ ነው። አራተኛ የሆድ እብጠት ወይም ደግሞ አሳይተስ የምንለው ነው። በኋለኞቹ ደረጃዎች ስባማ ጉበት ወደ መቆጣት ወይም ደግሞ ኢንፍሌምድ መሆን ወይም ወደ ጠባሳ ወይም ወደ ሲርኮሲስ ሊያደርግ ይችላል። ይህ በሆድ ውስጥ ፈሳሽ እንዲከማች ሊያደርግ ይችላል። ይህም የሚታይ እብጠትና ምቾት ማጣትን ያስከትላል። አምስተኛ ያልታወቀ ማቅለሽለሽ ወይም ደግሞ የምግብ ፍላጎት መቀነስ ነው። ስባማ ጉበት የምግብ መፈጨትንና የሐሞት ምርትን ሊያዛባ ይችላል። ይህም ሰውነት ስብን በአግባቡ እንዲያቀነባብር ያዳግተዋል። ይህ ደግሞ ማቅለሽለሽ፣ የምግብ ፍላጎት መቀነስና ትንሽ ምግብ ከበላችሁ በኋላ የመጥገብ ስሜት እንዲሰማ ያደርጋል። ስድስተኛ የቆዳ እናም የአይን ቢጫ መሆን ነው፣ በተለምዶ ጃውንዲስ እንለዋለን። ጉበት ቢሉሩቢንን ካረጁ ቀይ የደም ሴሎች የሚገኝ የቆሻሻ ንጥረ ነገርን በአግባቡ ማቀነባበር ሲያቅተው በደም ውስጥ ይከማቻል። ይህም ወደ ጃውንዲስ ወይም ደግሞ ቢጫ የቆዳ እና የአይን ቢጫነት ያመራል። ይህ ቆዳ እናም አይኖች ወደ ቢጫነት እንዲቀየሩ የሚያደርግና የላቀ ወይም ደግሞ ከፍተኛ የጉበት ጉዳት ምልክት ነው። ሰባተኛ በእግሮችና በቁርጭምጭሚቶች ላይ የሚከሰት እብጠት ወይም ደግሞ ኢደማ ነው። የተጎዳ ጉልበት አልቡሚን የተባለ ፕሮቲን የሚያመነጨው ያንሳል ይህም ፈሳሽ በደም ውስጥ እንዲቆይ ይረዳል። ዝቅተኛ አልቡሚን ፈሳሽ ወደ ቲሾች እንዲያልፍ ያደርጋል። ይህም የእግር የእግር መርገጫ ወይም ደግሞ ውስጥ እግር ወይም የቁርጭምጭሚት እብጠትን ያስከትላል። ስምንተኛ የአእምሮ መደናገር ወይም ደግሞ ትኩረትን ለመሰብሰብ አለመቻል ነው። ጉበት በተለምዶ የሚያጣራቸው መርዛማ ንጥረ ነገሮች በደም ውስጥ ተከማችተው ወደ አእምሮ ሊደርሱ ይችላሉ ይህም የአእምሮ ብዥታ፣ የማስታወስ ችግር፣ መነጫነጭ ወይም መደናገርን ያስከትላል። ይህ ሁኔታ በከባድ ደረጃ ላይ ሄፓቲክ ኢንሴፈሎፋቲ በመባል ይታወቃል። ዘጠነኛ የጠቆረ ሽንትና የገረጣ ሰገራ ነው። በጉበት ችግር ምክንያት የሐሞት ፍሰት ሲጎዳ ሽንት ጠቆር ያለ ቢጫ ወይም ቡናማ ሊሆን ይችላል። ሰገራም የገረጣ ግራጫ ወይም ደግሞ እንደ ሸክላ ሊሆን ይችላል። እነዚህ የሐሞት ምርት ወይም ደግሞ ፍሰት መታገዱን የሚያሳዩ ቁልፍ ምልክቶች ናቸው። አስረኛ የቆዳ ማሳከክ ነው። ጉበት የሐሞት ጨቦችን ወይም ደግሞ ባይል ሶልትን በአግባቡ ማቀነባበር ሲያቅተው ከቆዳ ስር ሊከማቹ ይችላል። ይህ ደግሞ የሚታይ ሽፍታ ሳይኖር የማያቋርጥ ማሳከክን ያስከትላል ብዙውን ጊዜ በምሽት ይብሳል። አስራ አንደኛ በቀላሉ መቁሰል ወይም ደግሞ ደም መፍሰስ ነው። ጉበት ደም እንዲረጋ የሚረዱ ፕሮቲኖችን ያመርታል። ከተጎዳ የእነዚህ ፕሮቲኖች መጠን ይቀንሳል። ይህም በቀላሉ ለመቁሰል ወይም ከትንሽ ቁስል በኋላ ረዘም ላለ ጊዜ ደም ለመፍሰስ ያጋልጣል። አስራ ሁለተኛ የጉበት ማበጥ ነው፣ ሄፓቶ ሜጋሊ የምንለው ስባማ ጉበት ብዙውን ጊዜ ያብጣል ወይም ደግሞ መጠኑ ይጨምራል። ይህም በአካል ምርመራ ወቅት ሊታወቅ ወይም በምስል ምርመራዎች ወይም ደግሞ በኢሜጅ ቴስት ላይ ሊታይ ይችላል። ይህ የበሽታው ቀደምት ከአካላዊ የማስጠንቀቂያ ምልክቶች ውስጥ አንዱ ነው። አስራ ሶስተኛ የእንቅልፍ መዛባት ነው። ብዙ ስባማ የጉበት በሽታ ያለባቸው ሰዎች እንቅልፍ ማጣት፣ የእንቅልፍ መረበሽ ወይም ደግሞ በቀን ውስጥ ማንቀላፋትን ሪፖርት ያደርጋሉ። ይህ ብዙውን ጊዜ በመርዛማ ንጥረ ነገሮች ክምችት፣ በሆርሞን አለመመጣጥን ወይም የአንጎልና የሰውነት ምቾትን በሚጎዳ ኢንፍላሜሽን ምክንያት ነው። አስራ አራተኛ መጥፎ የአፍ ጠረን ወይም ደግሞ የብረት ጣዕም ነው። የጉበት ችግር መጥፎ የአፍ ጠረን ወይም ደግሞ በአፉ ውስጥ የብረት ጣዕምን ሊያስከትሉ የሚችሉ የተወሰኑ ውህዶችን ሊለቅ ይችላል። ብዙውን ጊዜ የመርዛማ ንጥረ ነገሮች ክምችት ወይም የላቀ የጉበት በሽታ ምልክት ነው። አስራ አምስተኛ ድብርት ወይም ደግሞ የስሜት መለዋወጥ ነው። ስባማ የጉበት በሽታ አእምሮን እናም ሆርሞኖችን የሚነካ እብጠትን ሊያስከትል ይችላል። ይህም ወደ ድብርት፣ መነጫነጭ ወይም ደግሞ ጭንቀት ያመራል። የኃይል እጥረትና ደካማ እንቅልፍም የስሜት መለዋወጥን ያባብሳሉ። ስለዚህ ስባማ የጉበት በሽታ ቀደምት ደረጃዎች ብዙ ጊዜ ጸጥ ያሉ ናቸው። ብዙ ሰዎች ሁኔታው እስኪባባስ ድረስ ምንም ምልክት አይታይባቸውም። ስለዚህ ነው በተለይም ከመጠን በላይ ወፍራም ከሆናችሁ የስኳር በሽታ ካለባችሁ ወይም ደግሞ አልኮል የምትጠጡ ከሆነ መደበኛ የጉበት ተግባር ምርመራዎችና አልትራሳውንድ አስፈላጊ የሆነው። ታዲያ መቼ ምርመራ ማድረግ እንዳለባችሁ ልንገራችሁ የሚያቋርጥ ድካም ወይም ደግሞ የሆድ እብጠት ወይም ደግሞ ህመም ከገጠማችሁ፣ የቆዳ ወይም ደግሞ የዓይን ቢጫ መሆን ከገጠማችሁ፣ ያልታወቀ ክብደት መጨመር ወይም ደግሞ እብጠት ከገጠማችሁ በእግር ሊሆን ይችላል፣ በተለያዩ ቦታዎች እብጠት ከገጠማችሁ፣ የጠቆረ ሽንት ወይም ደግሞ የገረጣ ሰገራ ከገጠማችሁ፣ ምርመራ ማድረግ ይኖርባችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የስባማ የጉበት በሽታ ወይም ደግሞ የፋቲ ሊቨር ዲዚዝ ቁልፍ የማስጠንቀቂያ ምልክቶችን ነግሬያቸዋለሁኝ። ሌሎችም እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።